እናት የሆነ ጥያቄ ትጠየቃለች። ከልጆች መካከል የትኛው ነው አብልጠሽ የምትወጂው ትባላለች። እሷም የመለሰችው መልስ በጣም አስገራሚ ነበረ። ከልጆች መካከልማ በጣም የምወደው ሕፃናቶች እስኪያድጉልኝ ድረስ ነው ትላለች። እንዲሁም ሩቅ የነበሩ ልጆች እስኪመጡልኝ ድረስ በጣም እወዳቸዋለሁ ትላለች። እንዲሁም ደግሞ እኔ እስክሞት ድረስ ሁሉንም እወዳቸዋለሁ በማለት ትመልሳለች። አዎ የእናት ፍቅር ሊለያይ ቢችልም ነገር ግን ፍቅሯ አንድ ነው። ለልጆቿ በጣም ፍቅር ይኖራታል። ሁሉንም ልጆቿን ትወዳለች። አመጣ ከወለደቻቸው በኋላ በኋላና እንዲሁም እሷ እየተንከባከበቻቸውና እያሳደገቻቸው ባለችበት ሰዓት ላይ ማንንም ከማንም አትለይም። ምናልባት ጥንካሬ ሲኖራቸውና ህፃናቶች ሲሆኑ ሁለቱን የምትለይበት ምክንያት ሊኖር ይችላል። ነገር ግን እናት ሁሉንም ልጆቿን በጣም ትወዳለች። ምክንያቱም አምጣ ነው የወለደቻቸው፣ እንዲሁም ልጆቿ ናቸው የአብራኳ ክፋይ ናቸው። ለዚህም ልጆቿን በጣም ትወዳለች። ለዚህ ነው አላህ ስብሓን በቁርአኑ ላይ በተደጋጋሚ የወላጆችን ሐቅ በጥንቃቄ እንድንጠብቅ የሚያደርገን ማለት ነው። በሚገርማችሁ ሁኔታ አላ ስብን ከመላእክ በኋላ ወላጆችን እንድናከብርና እንድንታዘዝ ሐቃቸው እንድንጠብቅም አላህ ይነግረናል። ወቀዳ ረቡክ ጌታህ ወሰነ አላ ተዓቡዱ ኢላ ኢያህ እሱም ብቻ ቢሆን እንጂ ማንንም ላታመልኩ ላትገዙ አላህ ወሰነ። ወቢል ዋሊደይኒ ኢህሳና በወላጆችም መልካምን ልትፈጽሙ መልካምን ልታደርጉ አላህ Subhanahu Wa Ta'ala ወሰነ በማለት ይናገራል። አላህ Subhanahu Wa Ta'ala እናቶች አንዳንድ ጊዜ ላይ ረድም ይችላሉ። እኛም የምንፈልገው ለነሱ እነሱ ግን ለራሳቸው የሚፈልጉልን ነገር የተለያየ ሊሆን ይችላል። እዚህ ጋር ተያይዞ ነው ዛሬ ታሪክ ምነግራችሁ ማለት ነው። እህታችን እናቴን የፈለገችውን ነገር ሳላደርግላትና እሷ በምትፈልገው መንገድ ሳልሆንላት ሞት ቀደመኝ ወሰዳት በማለት እያለቀሰች ትነግረኛለች። ታዲያ ሌሎች እህቶቼ እና ሌሎች ወንድሞቼ እናት ካለቻችሁ በዚህ ታሪክ ተምራችሁ ነገ ዛሬ ሳትሉ እናቶቻችሁን ለማስደሰት የእነሱን ትዕዛዝ መርሐባ ብላችሁ ለመቀበል ዝግጁ እንድትሆኑ ይሄን ታሪክ አቀረብኩላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበረ የሰያ ቤተሰቦች አሁን የምትገኙት ሰያ ቲዩብ ላይ ነው። ይህ ቻናል ለእናንተ አዲስ ከሆነ ሰብስክራይብ በማድረግ እንድትቀላቀሉና እንዲሁም ቪዲዮዎችን ስትጀምሩ ላይክ እያደረጋችሁ እንዲሁም ለሌሎች ደግሞ ስለሚጠቅም ቪዲዮ ሼር እያደረጋችሁ ለሙስሊም ወንድም እህቶች እንድታስጠቅሟቸው ላችኋለሁ። ወደ ታሪኩ ከመግባቴ በፊት ግን አንድ ነገር ላስታውሳችሁ። ቁርአንን ተምራችኋል። ቁርአንን ካልተማራችሁ ትልቅ አንድ ብስራት አለኝ። ያ ብስራትም አልብርሃን የሚባል የኦንላይን የቁርአን ማዕከል ነው። በዚህ ማዕከል ገብታችሁ እንድትማሩ እድሉን አመቻችተንላችኋልና ዛሬ ነገ ሳትሉ ይህንን ስልክ በመጠቀም እንድትመዘገቡ እጋብዛችኋለሁ። ወደ ታሪኩ ልመለስ። ታሪኩ የሚጀምረው አንዲት ልጅ አለች። ያቺ ልጅ እናቷን በጣም የምትወድ የሆነች እናቷም ልጇን በጣም የምትወድ ናት። ነገር ግን ቤታቸው ላይ አንድ ችግር አለ። ያ ችግር ዱንያዊ የሆነ ችግር ነው። እናት ልጅን ስታሳድግ ብቻዋን ሆና ያሳደገቻት፣ ልጇን ብቻዋን ሆና ተንከባክባ ከሌሎች ሰዎች ምንም ነገር እንዳትጠብቅና እንዲሁም ደግሞ ሌሎች ልጆች ከእናቶቻቸው የሚያገኙትን ነገር ሁሉ እንድታገኝ አድርጋና እንዲሁም ላለማሳጣትና እንዲሁም ከሌሎች ልጆች እያየች እንዳትቀና በማድረግ እናት በጥንቃቄ ልጇን አሳድጋለች። በዚህ ሰዓት ልጅቱ አደገች። ካደገች በኋላ ልጅ ለእናቷ መኖርን ጀመረች። በዚህ ሰዓት ግን እናትና ልጅ በጣም ተለያዩ፣ ሀሳባቸው ተለያየ። እናት የምትፈልገው ልጅቱን እያየቻት አጠገቧ እንድትኖርላት ነው። ትዳር ይዛ ቤት መስረታ ልጅቱ ውጤታማ ሆናና ስኬታማ ሆና በዱንያ ላይ ያለው ስኬት እሷ ቤት እንዲገባላት ነበር የምትፈልገው። ታዲያ ይህ ስኬት የሚባለው ነገር በእናቷ በኩል በጣም ምርጥ ነበረ። ትዳር እንድትይዝላት፣ ቤት እንድትይዝላት ከአረብ ሀገር ስደት ይልቅ እዚሁ እያየቻት ብትቸገር እንኳን አብራት እየተቸገረችና ብትራብ ብትጠማ ብትታረዝ እንኳን አብራት እየተቸገረችላት ልትኖር ነው የምትፈልገው ልጅቱ። ግን እናቴ እዚህ አድርሳኛለች፣ አስተምራኛለች የቻለችውን ያክል ጥረት አድርጋለች። ከዚህ በኋላ ግን እናቴ አንድ ቀን እንኳን ደስተኛ የምትሆንበትን ሁኔታ ለመፍጠር እፈልጋለሁ በማለት ከእናቷ ትዕዛዝና ከእናቷ ፍቃድ ውጪ ወደ ውጭ ሀገር ትሄዳለች ማለት ነው። እናት እዚህ እየተሰቃየች ነው ያለችው። ምክንያቱም ያለቻት አንድ ያሉት ልጅ ናት። ያቺ ልጅ ደግሞ አባት የላትም፣ እናት ብቻ ነው ያላት። ምናልባት ገንዘቡ መጥቶ እናቴ ትደሰታለች ብላ ከማሰብ አንጻር ልጅ ጥፋትን እያጠፋች ነው ያለችው። ነገር ግን እናት የምትፈልገው ይህን አልነበረም። ችግር እሷን አልጎዳትም፣ የሰው ፊትም አልጎዳትም፣ ስራም እየሰራች ነው ያለችው። ጉሊትንም ቢሆን እየሸጠች ልጇን ማስተዳደር ምንም አልከበዳትም ነበር። ነገር ግን ልጅ የምትፈልገው ደግሞ እንደ ጎረቤቶች ቤቶች፣ እናቶችና አባት እንዳላቸው ቤተሰቦች ከፍ ያለ ህይወትና የተሻለ የሆነ ኑሮ ነበር የምትፈልገው። ከዚህ የተነሳም ወደ አረብ ሀገር ተሰደደች። አረብ ሀገር ሂዳ እየኖረች ባለችበት ሰዓት ላይ እናት በየዕለቱ ትጨነቃለች፣ ታስባለች። ልጄ ዛሬ ምን በልታ ይሆን? ልጄ ዛሬ ምን እየሰራች ይሆን? ልጄ ዛሬ ተጨንቃ ይሆን ወይስ ተደስታ ይሆን? እያለች በየዕለቱ ትጨነቃለች። ነገር ግን ልጅቱም በተመሳሳይነት ለእናቷ እንደዚህ አይነት ሀሳብን ታስባለች። ነገር ግን ሁለቱን ያለያያቸው ነገር ምንድን ነው? ልጅቱ ከሄደች በኋላ የገባችበት ቤት በጣም ጥብቅ ህግ ያለበት ቤት ነበር ያ ቤት የመጀመሪያው ህግ ምንድነው? ስልክ እንዳትጠቀም በሳምንት አንድ ቀን ብቻ ቢሆን እንጂ በየዕለቱ እንዳትጠቀም አደረጓት ማለት ነው። በዚህ የተነሳ ልጅ ከእናቷ ተለያየች። ሁለተኛው ህግ ደግሞ ተች ስክሪን የሆነ ስልክን እንዳትይዝ አደረጓት፣ ምክንያቱም ትጠፋለች ብሎ ከማሰብ የተነሳ ማለት ነው። ምክንያቱም ከዚህ በፊት የያዟት ሰራተኛ ከዛ ቤት ጠፍታባቸው ስለነበረ ይችም ትጠፋለች ብሎ ከማሰብ የተነሳ በሳምንት አንድ ቀን ብቻ እናቷም ቢሆን እንኳን ማለት ነው። ከዛ ውጪ ተች ስክሪን እንኳን እንዳትይዝ ተደረገ። አደረገች። በዚህ ሰዓት እናትና ልጅ በጣም ተለያዩ ተራራቁ። እናት በየዕለቱ ማልቀስ ጀመረች። ከልጇ በፍጹም ተለይታ የማታውቅ ሆነች። እናት ልጇን ወደ ትምህርት ቤት ከማስገባትና ትምህርት ቤት ስትመለስላት ከማቀፍ ውጪ የራቀ የሆነ ወይም ደግሞ አዳር የተለያየችበት ጊዜ የሌለ እስኪመስል መስል ድረስ ያን ቀን በጣም ተጨነቀች እናት ማለት ነው። ይቺ ልጅ በራ ብዙ ጊዜ ቆየች። ሁለት ወር ቆየች። ሶስት ወር ቆየች። በዚህ ሰዓት ታዲያ አንድ ወር ትሰማለች ይቺ ልጅ ስልክ በምትደውል ሰዓት በየሳምንቱ ለ እናቷ ስልክ ስደውል አይሰራም ስልኩ። ከዛም ወደ ጎረቤት ደወለች። እናትሽ በጠና ታማለች ተባለች። የታመመችውም አንቺም በመናፈቅ የተነሳ ነው። ናፍቆቷ ሊለቃት አልቻለም። ከዛሬ ነገ ትሻላለች ብለን እያሰብን ነበር። ነገር ግን እየናፈቀችሽ ስለሆነ እባክሽን፣ ወይም መምጣት ይኖርብሻል ወይም ደግሞ በየእለቱ ልታያት ልታይሽ ይገባል በማለት ይነግሯታል። ጎረቤቷ ማለት ነው። በዚህ ሰዓት ታዲያ እናቷን ለማግኘት ስትል ማዳሟን ማስጨነቅ ጀመረች። የኔ እናት ብቸኛ ናት፣ ብቸኛ ልጇ ነኝ እባክሽን እባክሽን እሷን ለማግኘት ታች ስክሪን ያስፈልገኛል ያስፈልገኛል። በፊት ለፊት ካየችኝ ትረጋጋለች። ከፈለግሽ በአንቺ ስልክ ቢሆን አገናኝኝ እባክሽን ትላታለች። ነገር ግን የቋንቋ ችግር አለ በዚህ በኩል፣ በሌላ በኩል ደግሞ እና ያቺ ማዳማ በጣም ትፈራለች። በዚህ የተነሳ ሊግባቡ ባለመቻላቸው የተነሳ ተጣሉ። በተጣሉበት ሰዓት ላይ እኔኮ እናቴን ለማስደሰት ስል ነው በየወሩ ምልክላት፣ ለሷ ብቻ ነው ገንዘብ። እኔ የምኖረው ለእናቴ ብቻ ነው። ለእናቴ መሆን ካልቻልኩ ደግሞ መመለስ ይኖርብኛል በማለት ከማዳሟ ጋር ተጣላ። ትሞላለች ማለት ነው። ይህ ጸብ እየከረረ እየከረረ ወደ እስር ቤት ይወስዳታል። ሱብሃንአላህ። ከዛም እስር ቤት ስገባ ሙሉ ነገሮች ሁሉ ተቋረጡ። ብዙ ጊዜ ታሰረች። ከታሰረች በኋላ እንዳትመለስ ንሃይይ ተመታባትና እንድትመጣ ተደረገች። በሰዓቱ ካሜራ ይዞታል፣ ሁሉም መረጃ፣ ስትጣላ ስትጨቃጨቅና እንዲሁም ጸያፊ የሆነ ስድብም ስትሳደባ፣ አማርኛ ማለት ነው። ከዛም በኋላ ማዳማ ሄደችና ወደ ሀበሻዎች ሂዳ አስተረጎመች። እዛ ተርጓሚዎች ጋር ሂዳ ማለት ነው። ምክንያቱም ስድቡ ከባድ ነበረ። ያንን ስድብ ብቻ ያዘችና ሂዳ ከሰሰቻት። በዛው እስር ቤት ቆየች። ከእስር ቤት በኋላ ግን የመጨረሻ ስትመጣ እናቷን እንዳልጠበቀችው ነበር ያገኘችው። እናትየቱ በዚህ መንገድ ላይ ሆና ሞተች። ሱብሃንአላህ ከዛ ቀብሯ ላይ እንኳን ልትገኝ አልቻለችም። በጣም እያለቀሰች ነው። በጣም እያዘነች ነው። በጣም እየተከዘች ነው። አሁን ለማን እንደምትኖር አታውቅም። ታዲያ እዚህ ሀገር ላይ ያላትን ብቸኛ የሆነ ነገር እናቷን ሊያስታውስ የሚችል ያ ቤት ብቻ ነው። ያን እንዴት ለቃ አሁንም ወደ አረብ ሀገር ሂዳለች ማለት ነው። አረብ ሀገር ሂዳ ነው ይሄንን ታሪክ እምትነግረን። ሱብሃንአላህ እኛ ወላጆቻችንን በምናያቸው ሰዓት ነገ ነገ ወዲያ እናጣቸዋለን ብለን ላናስብ እንችላለን። ነገር ግን ካጣናቸው በኋላ ነው የሚቆረቁረን አንድ የበፊት ሰዎች የሚተሩት ተረት በጣም ጠቃሚ ነው ብዬ አስባለሁ። የድንጋይ መቀመጫና የእናት ሞት እያደር ነው የሚቆረቁረው ይባላል። ቀስ በቀስ ነው የሚቆረቁረው፣ ቀስ በቀስ ነው የሚታሰብበት። ስለዚህ ከዛሬ ጀምራችሁ ልታስቡ ይገባል ወዳጆቼ። እናቶቻችሁ አባቶቻችሁ የሚፈልጉትን ነገር ማጤን ነው ይኖርባችኋል። እነሱ ለእናንተ ክፋትን አያስቡም። እንዲሁም እናንተ የበላይ ስትሆኑ ሂስድ ውስጥ ገብተው ያጠፋችሁ የሚፈልጉ ብዙ ይኖራሉ። ነገር ግን እናትና አባት በዚህ መንገድ የማይታሰቡ የማይጠረጠሩ ስለሆኑ እናት አባቶቻችሁን ልትንከባከቧቸው ይገባል። የሚፈልጉትን ነገር ልታደርጉላቸው ይገባል። የእናንተ ህይወት ወደፊት የሚቀጥል ሊሆን ይችላል። የእነሱ ህይወት ግን እያለቀ ሊሆን ስለሚችል እነሱን በማስደሰት ህይወታችሁን ሙሉ የሰመረ ልታደርጉ ትችላላችሁ። እናቶች አባቶች ለልጆቻቸው አዋቂዎች ናቸውና የእነሱን እውቀት ተጠቅማችሁ የተሻለ ቦታ መድረስ ትችላላችሁ። ሐቃቸውን እንወጣ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።